ቀኖሮ ይሄ ምንድን ነው የጻፍከው ምንድን ነው ያወራኸው እንብርና አይደለም ነገራት እንጂ ፍሬም እንብርና አይደለም ያው ና ና ና ና እንብርና አይደለም ብሩታ ነው ምንድን ነው ሰውን የምታምኘው እንዴ እንደዚህ አይነት ፎቶ ነው ያቀናብረ ያሳይሻለሁ ከፈለግሽ አቤት ውሸት አቤት ክህደት አቤት ውሸት አቤት ሽምጠጣ አቤት አቤት አቤት ትናንት ሌላ ዛሬ ሌላ የሚያወራውን ሁሉ በቃ አሳጥቶታል የሆነ እውነት ስለወጣበት በቃ ተንደፍድፎ ተንጠርጥሮ ተንጫጭቶ ሪ ጓገጭ ብሎ እረ ምን አይነት ከሃዲ ሰው ነው በፈጣሪ። ስማ አብርሽ ግን መቼ ነው እንደዚህ የተቀየርከው? መቼ ነው እንደዚህ የት ባህሪ ያመጣው? መቼ ነው እንደዚህ ነት ሰው የሆንከው? ምን አይነት ሰው ነህ በፈጣሪ። ረ በስማ አረ እንኳን ሩታ የራሱ ተቃጠልኩ። በቃ ተቃጠልኩኝ፣ ነደልኩ፣ ጭስስ አልኩኝ። በቃ ባለፈው ምንድን ያልከው? እኔ ይውላችሁ፣ ሩታ የምትፈርዱባት ሰዎች አላችሁ፣ እባካችሁ ሩታን እንረዳት። እባካችሁ ተው፣ ነፄን ብንረዳት ኑሮ ይሄኔ መኖር አልፈልግም ብላ ራሷን ለማጥፋት አትሞክርም ነበር። ሩታን ተው፣ ዛሬ እንረዳት። የእውነት የነፄ ጣፈንታ ይደርሳታል። የምሬ ነው የምላችሁ። እጇን ቆርጣ ሌላ ህይወት ውስጥ ሌላ ማይሆን መንገድ ውስጥ ትገባለች። ሩታ መጥፎ ውሳኔ ልትወስን ትችላለች። ሁሉ ሰው እየፈረደባት ነው የሚገኘው። ግን አብርሽን እዩትማ! ውሸቱን ለመደበቅ ክህደቱን ለመደበቅ አያችሁት እንዴ የሚያደርገውን ነገር እንዴት እንደሚያወራ። እውነት ያለው ሰው ተረጋግቶ ትዕግስት ኑሮት ለማስረዳት ይሞክራል። ውሸት ያለው ሰው ደግሞ ምንም እውነት የሌለው ሰው በቃ ከእውነት ለመራቅ እውነቱን አደባብሶ ለማለፍ በቃ እሱ አንደኛ ድምጹ ከፍ ብሎ ስለሚሰማ ጩኸቱን ምናምናም ነገር ፈርታ እንድትተወው ነው እውነቱን መስማት በቃ ይመራል። አንድ ነገር ልንገራችሁ፣ አብርሽ እያደረገ ያለው ነገር ሁሉም ነገር ውሸት ነው ሙሉ በሙሉ ሩታን እንደዋሻት መቶ ፐርሰንት ዛሬ አምኛለሁ። በቃ ውሸታም፣ ሌባ፣ አጭበርባሪ ነው። በቃ ነፂን እንደተጫወተባት ሩታ ላይ ለመጫወት የተነሳ ሰው ነው። ይቅርታ አድርጉልኝ። እኔ አብርሽን በጣም ወደዋለሁ፣ አከብረዋለሁ። አሁንም እስከ ዛሬዋ ቀን ድረስ በጣም ታግሼው ነበር። እስከዛሬዋ ቀን ደቂቃ ድረስ በቃ ይመለሳል ብዬ በቃ ይመለሳል፣ የሆነ እውነታውን ያስረዳል፣ እውነታውን ያወጣል ብዬ ነበር። ግን እሱ የባሰ እየካደ የባሰ ውሸት እየደረደረ የባሰ ውሸት እየጨመረ ጭራሽ ደግሞ ፎቶ እየተደ ያንን ፎቶ ራሱ ማለት ነው እነጽ ፖሰተችውን ቪዲዮ ፎቶ ቅንብር ነው ብላችሁ ነበረ። አብርሽም እንደዛ እያለ እንደ ህፃ ልጅ እያታለላት ነው እየተጫወተባት ነው። አቤት እናንተ አንዳንዴ ሰውን ወንድም ፈልጋችሁ መሄድ አያችሁን? የሚልካችሁን ስትቃጠሉ መኖር ነው በቃ እኔ ሩታ እኔ በሩት ታልክ ለፍቅር ዋጋ የከፈለ ሴት አይቻላቅ። በሩት ታልክ የተጎዳ የተገፋ ለአብርሽ ብላ ስንት ነገር ነው የተወችለት። ኧረ እናንተ ግን አንድ ነገር ልንገራችሁ ዛሬ የተማርኩትን ወይኔ ብዬ ሩታ ማለት ነው እናቷን ባከበረች እናቷን በሰማች። አንዳንዴ ለካ ቤተሰብም የሚለንም መስማት ከብዙ መከራ ውስጥ ይታደገናል ከብዙ ፈተና ውስጥ የእውነቴን እምላችሁ የሚያፈቅራትን ሰው ብታገባ ኑሮ ይህ ሁሉ ፈተና ይበዛባትም ነበር፣ ይህ ሁሉ መከራ ይመጣባትም ነበር። አውቃለሁ፣ ፍቅር አልጋ ባልጋ የሆነ ነገር አይደለም። ወይም ደግሞ ምንም በቃ የተጎራበጠ ነገር ምቹ ያልሆነ ነገር የሌለበት አይደለም። ግን በሮታ ልክ የተፈተነ በሮታ ልክ ለፍቅር ዋጋ የከፈለ ሰው የለም ለአብርሽ ስትል ስንት ድንጋይ ነው የተወረወረባት? እናቷ ራሱ እናቷ ራሷ ከማጸኑ የወጣች እናቷ ራሱ ያወጣቻት እናቷ ራሱ በጣም በቃ ብዙ ነገር ብላት ነበር። እህቷ ሳትቀርባ አደባባይ ወጣ። በዛም ብዙ ሺ ህዝብ እያያት በዛ ቀርባ ዝቅ ከፍ አርጋታለች። በቃ ብዙ ነገር ሆናለች። ለሩታ ይሄ ነው የሚገባት። ይሄ ሁላችሁን የፈራውትን ነገር ልንገራችሁ ነፂ ይሄ ሁላችሁ ሰው ቢረዳት ኑሮ ዛሬ ላይ እንደዚህ አትሆንም ነበር። ሆስፒታል ለሆስፒታል አትንከራተትም ነበር። እንደዚህ ራሷን ለማጥፋት እስከ ጥግ ድረስ በቃ ወሰና ቆርጣ እዚህ ህይወት ውስጥ እዚህ ኖሮ ውስጥ እዚህ እኔ ዓለም ውስጥ ልኖር አልችልም ብላ ነበር የምታስበው። ያሳመማት ውሸት ነው ውሸት ያማል። በቃ አብርሽ በጣም ውሸታም ነው። ኤፍሬም ትናንትና በጣም አዝኝብህ ነበር። ሩታን በጣም እንዳዘነችብህ ልክ ልክ ነግርሃለች። በማ በማያገባ ነገር ገብተህ አየህ። አንተም ልክ እንደ ሰው እንደ ተመልካች ነው። ሲጀመር የነበራቸውን ነገር የነበራቸውን ፍቅር ከሀስከፈ ከነፂ ጋር የነበረውን ነገር አብርሽ ጋር የነበረውን ነገር ታቅ ነበር። ጸጥ ጸጥ ብለ ሩታን ራሱ እወዳታለሁ ትላለ፣ ግን ከአንገት በላይ እንደሆነ ተረድቻለሁ። ትናንት በተናገርከው ንግግር ትናንት ባወጣው ቃላት አይቻለሁ። በቃ ወይም ደግሞ አንዴ የሆነ ሰዓት ላይ ስጋ ስጋ ነው ብሎ ወደ ስጋው እንደሚያደላ የሆነ ሰው አይቻለሁ። ግን ከተዋለደ የተዋደደ ይበልጣል። የእውነቴን እምላችሁ ለእውነት ብትቆም ኑሮ ሩታ ታሳዝን ነበር። እዚህ ጋ የነጽ ህይወት ተበላሽቶ የፍቅር ህይወት ያ ሁሉ መከራዋን አይታ መጣ እያየ እየሰማ ለወንድም ወግነ በቃ እንዳ ሮሁን እንደ አንተ መወሰን መብት አለ እሷ ምንም አታመጣም አይነት ነገር ሂድ በቃ የሚሄድበት። ይሄ ነገር እኮ የሁለታቸው ህይወት መሰለኝ ሩታ፣ እሱ አብሮ ቁጭ ብሎ ወስኖ የሚያደርገው ነገር እንጂ የእሱ ብቻ ህይወት አይደለም፣ ለእሱ ብቻ መሳካት አይደለም። የሄደው አይደል ቡታጅራ ሄደው ምን እንደማደርግ ነው። ሲጀመር ነጽን አውሮቶ የሁላቸው እውነቱን እንድትደብቅ እንድትዋሽ፣ ሌላ ታሪክ ሊፈጠር ነው ሄደው ልንገራችሁ በቃ ወይም እንዲህ በቃ አትሄድም ስትለው እንዲህ እንዲህ እንዲህ ያደረገው ነገር እውነታውን ለማሻሽ እውነታውን ለመደበቅ ነበር። እየጣሬ ነበረው ዛሬ የገዛውን ደሞ ፈረደበት በቃ አያችሁት እንዴት እንደሚጮህ እንዴት እንደሚናደድ። ትናንትና ምን አላት? ምንም አላረኩም፣ ምንም አውርቻት አላውቅም፣ ይሄ ያለፈ ታሪኬ ነው። ከዛስ ጸጥ ብለው ቢሆን ኑሮ ይውላችሁ ፀጥ ብሎ ማውራቱን ይቀጥል ነበር። ሲጀመር አንድ ነገር ልንገርም እ ፍቅረኛ ነበረች፣ ሚስት ነበረች፣ አበባ ተንበርከከ ስትሰጣት፣ ሰርፕራይዝ ስታረጋት፣ ብዙ የፍቅር ጊዜያቶችን ስታሳልፉ ነበር። ያለፈ ታሪክ ነው። እንደዛ ከሆነ በሆነ ሰዓት በቃ ተጣላ፣ የሆነ ነገር ተፈጠረ፣ ምናምን ነገር ተለያያችሁ። ዛሬ እንደ አዲስ መጣ እንደ አዲስ መጣ። ቴክስት ስትጽፍልህ አንደኛ ስልክን ኬት አገኘች? እሺ ስልክን አገኘች እንበል ጻፈች፣ ላወራች እንበል አንተ የምትመልስበት ምክንያት ምንድነው? ማለት ያልተቋጨ ነገር አለ፣ የምትፈልገው ነገር የቀረ ነገር አለ፣ ያስቀመጥከው ነገር ጋ። እንደዛ ባይሆን ኑሮ በጭራሽ ልታወራትም ልትመልስላትም አትችልም። ይሄ ማለት ምንድን ነው? ዱባይ ነ ያለው ስመለስ እናወራለን፣ ስመለስ አገኝሻለሁ ማለት ምን ማለት ነው? ይህ ልጅ ፍላጎት አለው፣ ነጺን ለማውራት ፍላጎት ከሌለ ትዳር ያለኝ ህይወት አለኝ፣ የራሴ መስመር ጀምሬያለሁ፣ የራሴ ህይወት ነኝ፣ አንቺ በህይወቴ ውስጥ አታስፈልጊም፣ ዱሮ ነበርሽ፣ ዛሬ ላይ ግን የለሽም፣ ነገም ልትኖሪ አትችም ብሎ ብሎክ ማድረግ ሲችል ማውራቱ ለምን አስፈለገ? እስኪ በጽጌ ቦታው ናችሁ፣ እስኪ ማለቴ ይቅርታ አድርጎ በሩታ ቦታው ናችሁ አስቡት፣ እስኪሄን ነገር አስቡት። ኢማጅን አንድ ሴት ልጅ ሆና ነፍሰ ጡር ናት። አወራሩን አይታችሁታል፣ እንዴት እንደሚጮ እኔ ራሴ ጨነቀኝ። በቃ ቪዲዮ እስኪያልቅ ጭንቅ ቃለኝ። በቃ እውነቱን ውሸቱን ለመደበቅ ሆኖ በቃ ውሸቱን ያዋሸውን ውሸት በጣም ውሸታም ና ብርሽ የእውነት የኖላችሁ አይንህን በጨዋ አጥበ የመጣ ውሸታም። የፈለጋችሁትን ነገር በሉኝ፣ አብርሽ ውሸታም ውሸታም ነው በቃ። ነጺንም ዋሽቷታል፣ ውሸታም ነው። ሩታንም አሁን እየዋሻት ነው፣ ውሸታም ነው። በቃ የሴት እንባ በቃ ትንሽ እየቅር የማይለው የሰው ግፍ ትንሽ የማይፈራ ሰው ነው። በቃ ይሄንን ነገሩን ሁሉ ያየሁት እስከ ዛሬ ታግሼ ነበር። በቃ አብርሽ የራሱ እውነት አለው ያወጣታል፣ ያስረዳታል፣ ይሄ ብዬ ነበር። ጭራሽ ፎቶውን ደግሞ ፎቶሾፕ ነው አለ እኮ በቃ ይሄን ቅንብር ነው አለ። እሺ ቅንብር ይሁን፣ ቴክስት ውስጥ ታዲያ ለምንድን ነው የምታገኛት? ምን ፈልገ ነው ያስቀመጥከው ነገር አለ። ነጺ በነገራችን ላይ ባለትዳርና የልጅ እናት አንድ ልጅ እንዳላት ነው የሰማሁት፣ የተረዳሁት። ይማት ይሄ ነገር እውነት ይሁን ውሸት ይሁን አጣርቼ የሚደርሰው ነገር ነው ግን በዚህ ልክ ያሳመማት ነገር የአብርሽ ውሸት ነው። ክዷታል፣ ብዙ ተስፋ ሰጧታል። አስቡት፣ እች ልጅ እንደው ትዳርም እንኳን ቢኖራት ብዙ ተስፋ እየሰጣት ነው፣ ከትዳሩ ራሱ አፈናቅሏት ነው የሚሆነው እንደው የሴትም ባን እንኳን ትንሽ እንደው ቀርማ የለ እሩታን በዚህ ልክ ለምዶ ምትሰብራት ጥሏት ሄደ። በቃ አያችሁ፣ በዚህ ልክ ሩታ እንኳን በየሱን ያህል አልተናደደች እሷሁን በራሱ የሚተማመን ከሆነ ምንም አላደረግኩም ብሎ ቢያምን ቢያስብ ኖሮ ቆሞ ለማስረዳት ይሞክራል እንጂ በዚህ ልክ አይኑን በጨዋቶ ኧረ ምን አይነት ክህደት ነ ወረ በስመ አብ ተቃጠልኩኝን፣ ጨጓራ የተላጠ ምን አይነት ውሸት አምነህ ቆይ፣ ለምን ለምን በዚህ ልክ ትዋሻት አለ? እውነታውም አትናገር፣ ነፂንስ ለምን ላገኛ ስትል አይሆንም አልካት? ለምን አንዳንዴ ለካ ይውላችሁ እንደዚህ አይነት አስቸጋሪ በቃ እንደዚህ ምርር ሲላችሁ ነው ለካ አንዳንድ ሴቶች በቃ ትዳራቸውን ለአንዴና ለመጨረሻ ጊዜ ትተው ብን ብሎ የሚጠፉት በቃ ብን ብሎ የሚጠፉት በቃ ይሄ ነው ያስብላል፣ ያስመኛል። ውሸት እንዴት እንደ ውሸት የሚያም ነገር የለም። በዛ ላይ ደግሞ የምታምኑት ሰው የምታፈቅዱት ሰው የምትወዱት ሰው በዚህ ልክ ክዷችሁ ዋሽቷችሁ አንዱን ውሸት ሊመደበቅ ሲል ሌላ አስር ሺህ ውሸት የሚዋሽ ሰው ከእናንተ ጋር ሊዘልቅ አይችልም። ያው ሮታን ብሆን ማለት ነው። ይቅርታ አድርጉልኝና ዝም ብዬ ነበር መጣፈው በቃ እንደው ምንም በቃ ገና ገና ብዙ መዘዝ አለው። በቃ ገና ብዙ የሚጎተት የሚመጣ የፍቅር ነገር አላልቅ ብሏት ስንት መከራና የታስተካከለችው ከታች ከላይ ወርዳ ወጣ ወርዳ ብዙ ዋጋ ከፈለች። አሁን ደግሞ ጭራሽ የነጽ እንደው አንተስ ምኑን ጊዜ አግኝተው ነው ማለት ያ ጊዜ ምን አይነት ስሜት ኑሮ ነው ከሴት ጋር ይህን ያህል ስትንጠለጠል የነበረው። አብርሽ ግን ያልገባኝ ነገር እኔ እኮ ለሴት ልጅ በጣም ክብር ያለ ነበር የሚመስለኝ። ሴት ልጅ በእኔ ምክንያት አንድን እንባ ዘለላ በጠብ እንዲላት አልፈልግም ብለምታምን ሰው ነበር የምትመስለኝ። እወቅሳለሁ፣ እስከ ጥግ ድረስ አጥፍታላ። ስላጠፋ መወቀስ አለብህ። ለምን አደባበሻ አልፋለሁ? አብርሽ እንወደዋለሁ ብዬ የምሬ ነው የምላችሁ። አሁን ዛሬም በዚህ ቪዲዮ ሩታን ተረጋጊ የምትሏት ሰዎች አላችሁ። እረ በሄደች የምር እንደው ዋጋዋ በገባው ጥላው ሂድ ትባለች። ለተዳሩ ብላለው እንጂ ሩታ መላ መልሱ ማለት ነው። የምር እናቷ ጋር ይራቆ ጥጥ በለት ንሽ ግዲ በቃ አማታል፣ ታማለች በቃ እውነታውን ያያየቹ እኔ አይደለም። አንዳንዴ እውነታውን ሳታውቁ ቢሆን ችግር የለው፣ እያወቃችሁ ግን ሲክዳችሁ ሰው አህ ያማል፣ ያሳዝና ኤፍሬም እራሱ ፈረደበት። ይሄ ምንድነው ብሎ አፋጠጠ። ምንድነው ምንም መልስ የለውም? አስረዳት እንጂ ኤፍሬም፣ ይሄ ኮፎቶ ቀነበር ነው እርግጠኛውን የምነግራችሁ ነገር ማለት ነው አብርሽ ነፂን ያገኛት ነበር። በቃ በአካል እሱን ነው የተረዳሁት። የእውነቴን ነው የምላችሁ? ወይ ነፂኔ አርግዛም አርግዛብ ሊሆን ይችላል። የምር እኔ እሺ በፊትስ ይሆን እሺ ወጣት ነበር ከሰዓት ምናምን እንደዚህ እንደዚህ ምናምን እንደ ዱርዬ እንደ አራዳ ምናምን አጫወተ። አሁን ከሩታ ምን አንሳ? ከሩታ ምን አጠ ነው? ከሩታ ምን ጎሎብ ነው? በዚህ ልክ ምን አንድ ሰው ትዳር ካለው ሌላ ምን ፈልጎ ነው? ምን አገኝ ምን ምን ታገኛለ? ሌላ ጥቅም በቃ እስኪ ንገረኝ። ሩታን የመሰለች ንጉስ እንደ ንጉስ ያደረገች ሰው ያደረገች እኮ ሩታ ከመጣች ነው። እውነቱን እናውራት ከተባለ አብርሽ እግዚአብሔርን መብላት ራሱ ያስተማረችው ሩታ ናት። ከዚህ በፊት ምን ያውቅ ነበር? ሩታ ከመጣች በኋላ እስኪ ለውጡ ንዩት። መጀመሪያ ሩታን ሲያገኛት የነበረው ማንነት የነበረው አስተሳሰቡ ራሱ የነበረው አለባበስ የነበረው አረማመዱና እስኪ ዛሬ ተመልከቱት ለውጡ በዚህ ልክ የቀየረችን የለወጠችን ሴት ዛሬ እውነት አለ የዋሸኝ ውሸት አለ አስረዳኝ ስትል እንዲህ እንደ ቆርቆሮ የምትጮሆ ምን ምን ልሁን ብለ ነው ይሄ ለሩታ ይገባት ነበር ከትዳር ያለው ሰው እንደዚህ ያደርግ ነበር አንተ እኮ አሁን ከትዳር አልፈ ልጅ አባት ልትሆን ነው ነገ ለልጅ ምንድ ነው የምታስተምረው ክህደትን ውሸትን ሴትን ከሴት በቃ መቀያየር ምናምን ይሄ ነው አራድነት ይሄ ነው ጀግንነት። ነገ ከአንተ ልጅ አሁ ምን ይማራል? እያንዳንዱ ቪዲዮ ደግሞ እንደሚቆየ ነገ ልልልልልጅህ እንደሚቀርብ እንደሚቀመጥ ታውቃለህ። አያት ሆናችሁ ራሱ ይሄ ቪዲዮ እንደሚወጣ ታውቃለህ፣ አታውቅም? የሩታን ስሜት ትንሽ እንኳን አምስት ደቂቃ እንኳን አስበህ ተረድታታል? ልትረዳት ሞክረሃል? ላስረዳሽ ብለህ ምታስረዳት ውሸት የምትጨምረው ውሸት ውሸት ውሸት ውሸት ውሸት እረ፣ ሩታ በጣም ደም እንባን ያለቀሰችው የእውነት ይሄ እንባዋ የእውነት ጎርፍ ሆኖ አንድ ቀን እንዳይወስድ እፈራለሁ። ምን አይነት ክህደት ነው? ተናገር በቃ ካወራት ምክንያቱን አውጣ በቃ ነጺም በዚህ መንገድ በቃ አውርቻታለሁ። እውነቱን ተናገር በዚህ ልክ የምትሰብራት የታመመችው። አረ መራራ እውነት ይሻላል፣ የእውነት ከክህደት ከውሸት ማለት ነው፣ መራራ እውነት ይሻላል። አሁን እች ልጅ ነገ ጥላው ብትሄድ በእሷ ሊያሳብብ ጥላኝ ሄደች እንደዚህ አድርጋ ልጅህን አላሳይም ማለች ምናምን ልትል ነው። ኮተታ ኮተትን ካልጨረስክ ያኔ እምቢም ብላት በሆነ የእውነት ነው የምላችሁ። እግዚአብሔርን ያኔ አስታውሳለሁ። ሩታ ለምነው ለምነው ለምነው እስከ ጥግ ድረስ እምቢም ብሏት ማለት ነው ልትሄድ፣ የመኪናውን በር ከፍታ ልትገባ በቃ መኪና ውስጥ ገብታለች። በሩ ልዘጋው ስትል ነው እሺ በቃ ነው የተመለሽ አትጂብኝ ብሎ የመለሳት። ያኔ ሄዳ በሆነች አልኩኝ። በቃ ይሄኔ እኮ የተሻለ ሕይወት ይኖራት ነበር ብዬ አሰብኩኝ። ደግሞ ፈጣሪ ነው ያገናኛችሁ እንደማትለያዩም አውቃለሁ፣ ግን አብርሽዬ ተው። በኋላ ልጃችሁን በዚህ ምክንያት ብታጡ የእውነቴ ነው። እግዚአብሔር አያደርገው፣ ግን የዘላለም ጸጸትን ይዘው ነው የምትኖረው። ሌላ ተከትሎ የሚዞር ሌላ ጸጸት አለ። ሌላ ጸጸት ደግሞ ጭማሪ ነው የምታደርገው። አቁም። ይሄ ነገር ይሄ ጸባይ በጣም የሚያስጠላ ነው። ባህሪ እጅግ በጣም ነጺ ሲባል የነጺ ስም ሲጠራ የነጺ ወሬ ሲወራ ነጺ ሚዲያ ላይ ከመጣሽ ጀምሮ በቃ ኦቨር ነው ስትናደድ የነበረው። ልታብድን የደረስከው በቃ እውነቷ አንቀለቀለ። በቃ የሆነ ካሜራ መን እሪ ኤፍሬም ናይል ይህንን እውነት አስረዱ። ይሄ ፎቶሾፕ ነው። አረበናተ ህፃን ልጅ መሰለችን እንዴ ሩታ፣ በደንብ ያስታውቃል ደግሞ ፎቶሾፕ ስለ ፎቶሾፕ ተውብሽ፣ በቃ ምን አምን እናል? ግን የተጻጻፍኩ ቴክስት ምን ፈልገ ነው? ትዳር አለ፣ ህይወት አለ፣ የምታምር ሴት አለች። ሁሉ ነገርን አሟልታ አስተካክላ የያዘች ሴት አለች። እንደ ንጉስ ያነገሰች ሴት አለች። አንተ ምን ፈልገ ነው ነጽ ጋር የምትሄደው በዚህ ሰዓት? ለምን ለምን ፈልገ ነው? የቀረ ነገር እስከሌለ ድረስ በቃ፣ አንተ በኩል እንኳን የዘጋው ነገር የዘጋው ፋይል ቢሆን ኑሮ በምንም ታምር ልታወራት አትችልም። ቴክስት ብትልክልህ ራሱ ብሎክ ነው የምታደርጋት። እሷ እንደሆነች ስታቅ እንጂ መጠቻ ውራሻ አለው ምናም ብትነግራት ነበር ራሱ ለሩታ አንተ ብትፈራት ብታስብላት። ከሩታ ጋር ያለው ነገር እንደዚህ ያለቀ ነገር ቢሆን እየጻፈችልኝ ነው። ለምን እንደሆነ አላውቅም። ቴክስቱን እኮ አጥፍቶሃል። በነገራችን ላይ ስልክ ላይ የለም። ስልክ ላይ ነው ያለው ስልኩ ቴክስቱን አጥፍቶታል። ለምን ሩታ ስልኩን ድንገት ካየችበት ታውቅበታለች። በስማ አራን አንዳንድ ወንዶች ግን በቃኝ አታውቁም፣ በቃ አታውቁም። ስዕል ስዕል ቆንጆ ዜት ራሱ አጠገባችሁ ብትሆን ሌላ ከመሄድ ከመመኘት ወደ ኋላ በጣም በቃ አላውቅም። አንዳንድ ወንዶች ብዬ ነው ማስበው ሁሉን አልፈርድም። በጣም ባለየ ነው አብርሽ በጣም አመመኝ፣ እኔ የእውነት አመመኝ። እሮታ አንደቴ ነው በዚህ ክደት ከውሸት ላይ ውሸት፣ የትናንትናው ከትናንት በፊት የነበረው ውሸት ሲገርመን ደግሞ ዛሬ ሌላ ውሸት ይዞ ይምጣ። አረ ተው አብርሽ ተው፣ የሴት ልጅ እምባ ተው ታው፣ ግን ነገ ዋጋ ያስከፍላል። ለነገሩ አሁንም እያስከፈለ ነው። የፍቅር እምባ በቃ ሰላምህን እያደፈረሰው ነው። በቃ የነፁህ እምባ ደግሞ ምን ሊያደርግ እንደሚችል እግዚአብሔር ይወቁ። አቤት የፍቅር እምባ የፍቅር እምባ የፍቅር ሀዘን የፍቅር ስብራት መቼ የማራሰውን በቃ ወጣ። ፊቷ ሁሉ እንደዛ ሲቀላ በቃ የሆነ የሚረዳ ስዋጣ መከራ አይታ በቃ ቤት ውስጥ ተቆልፎባት ተዘግቶባት መከራ ስንት ችግር አሳለፈ በአንተ ምክንያት አልቅሳ መጣ። ነፂ ላይ ደግሞ ደገኩ ነው ነገ ሩታ ላይ እንደማት ደግሞ መታረም አለብህ። አብርሽ ማቆም አለብህ። ተው የእውነት ሴት ልጅ የሴት ልጅ እንባ ልጅህ ራሱ ምን ይልህለው? በስማ በጣም ነው ያዘንኩብህ። በጣም በጣም በጣም በጣም